ሰብ፣ ላይክ፣ ሸር በማድረግ ቤተሰብ የሆኑ ኮሜንት ያስቀምጡ። ይህ የብንት ዓሊ ዩቲዩብ ቻናል ብቻና ብቻ ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ውድና የተከበራችሁ የተወደዳችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ይዤላችሁ የመጣሁት የወ ዋጋ በእኛ ሰፈር ማለት ነው። እኛ ያለንበት አካባቢ እንግዲህ ወርቅ ቤት ብቅ ብለናል ማለት ነው። ያው ለጉብኝት ያክል ነው እንጂ ወርቅ ለመግዛት በጣም ከባድ ነው ማለት ነው። እና የወርቅ ዋጋ ስንቱ ነው አልመሰላችሁ? በዚህ ሳምንት እንግዲህ ሄደን ቦታው ድረስ ያየነው ነው። አንድ ግራም አንድ መቶ አርባ ሁለት ምናምን ድርሃም ማለት ነው በድረሃም አንድ ግራ ወርቅ ማለት ነው። ይሄንን ያው በብዙ ግራሞች ስታባዙት ኦቨር ነው የሚሆነው ማለት ነው። እናም አላችኋለሁ ውዶቼ፣ ይሄ ወርቅ ለመግዛት በአንድ ጊዜ ማሰብ ከባድ ነው። ሁልጊዜ ጊዜ መቆጠብ አድርገን ካልሆነ በስተቀር በአንድ ሰዓት ወርቅ ለመግዛት ከባድ ነው። አይቶ መመለስ ነው የሚሆነው ማለት ነው። እና ይመስላል ሀዋይ ቪ ላይክ ላይክ አድርጉ። እና ላችዋለሁ ቤተሰብ ወርቅ ምናምን ያው መግዛት አሪፍ ነው ግን ቢሆንም መጀመሪያ ብር ካላጠራቀም በአንድ ጊዜ ሲሆን በጣም ከባድ ነው የሚሆነ ማለት አስገባም ሲጀመር ገና ሲጠየቁ አስቸጋሪ ነው የሚያለው እኛ ደግሞ ብር ስለማንቆጥብ ለአንድ አንዴ ለአንድ አንድ ጊዜ ስንልቅ አንዱ ይሄን ያክል ብር አንዱ ይሄን ያክል ሲል፣ በቀኝ ምናምን፣ ምንም ሳንገዛ፣ ምንም ሳናደርግ ማለት ነው ብራችን እያልቅና መጨረሻ ላይ ምን ገዝች ይሆን ምናምን ልዳማ መጸጸት ነው ማለት ነው። እኛ የማዳም ቅመሞች በቃ የሰው ሰራተኛ ብቻ እንጂ የሰው ደጋፊ፣ የሰው ሰራተኛ ማለት ነው። ራሳችንን አንድ ቀን እንኳን ሳንደግፍ በቃ አያታችን ዝም ብሎ ምንድነው ይባሉ አሉባልታነ ምናምን በእንደዛ ነገር ያልፋል ማለት ነው። እና ሀባይቢ አንዳንድ ጊዜ በእርግጥ ምንም ብሮ እያዝም ቢሆንም ግን ትንሽ ትንሽ እንትን እያለን ጌጣጌጦች የሚሻሉ ይመስለኛል። ማለት ነው። አባይ ውስጥ ላይ ህይወት ከባድ ነው። በአንድ ጊዜ ለመግዛት ተስፋ ያስቆርጣል ማለት ነው እና አባይ ይህንን ይመስላል ማለት ነው።